ሪስፔክት ሪስታንት ሁኑ። የፈለገ ገንዘብ ቢኖረ የፈለገ እውቀና ቢኖረህ፣ ደስታን ግን የሚሰጥ አብሮ ያለ ሰው ነው። የምር ደስተኛ ነኝ በቃ። እኔ አሁን እሱ ነው ያጠው። ምግብ የሚያበላት እሱ ነው። ኤቭሪቲንግ፣ በቃ የሚያስፈልገውን እሱ ነው የምጣሽው። እናት ነው እንደዚያ ቢባል ግን ምንኛ ታድለሽ አንቺዬ እንደው ምንኛ ታድለሽ ውይ ውይ ውይ አለች። እንደው ምንኛ ታድለሽ አንቺ ምንኛ ታድለሽ አንቺ እንደው ቆይ ምን አይነት ምን አይነት እንትን ብለሽ ነው አንቺ ለነገሩ ለነገሩ ማለት ነው። ምን አይነት ዱዓ አድርጋችሁ ነው ግን ምርጥ ምርጥ እንደዚያ ሪስፐክት የሚያደርግ እ ሪስፐክት ሬስፐክት የሚያደርግ ባል የሚሰጣችሁ ግን ምን አይነት ጸሎት ብታደርጉ ነው ምን አይነት ዱዓ ብታደርጉ ነው እውነቱን ንገሩኝማ እና እንደዚህ በቃ አንድ ሰው እንደራቀኛ ራሱ። አዎ እውነት ነው፣ ልክ ነው። እንደዚህ አብሮ የሚኖር ሰው ነው ደስታ መስጠት የሚችለው። ገንዘብ ምን ይሰራል? ገንዘብ እኮ ዕቃ ነው የሚገዛ እኮ ነው። ገንዘብ በቃ አንጀት የደረሰ ማዛሪ ማለት ነው። ለምን አብሮን ያለ ሰው እያቃጠለን ብንበላው ራሱ አይጠጋል። አይቀጠል መጀመሪያ መደማመጥ የት አለ? መቻለ መደማመጥ መጀመሪያ። ይሄ እንግሊዘኛ ይሄ እንግሊዘኛ ልብ እንደው አተር ሰወላችሁ፣ ሪስክ ሪስፔክት ማለት ምን ማለት ነው? ሴት ልጅ በማንኛውም በሃይማኖቶች ራሱ በቀደም ኡስታዝ ያሲምሩ ሴት ልጅ ምን ትፈልጋለች ብሎ ሪስፔክት ማለት ሆነ ሪስፔክት ትፈልጋለች አሉ። ሪስፔክት ሪስፔክት ማለት እንክብካቤ መስለኛ ሳስበው ማለት ነው። እና ምንኛ መታደል ነው እንደዚ አይነት ሰው ማግኘት ምንኛ መታደል ነው። ሰው እኮ ገንዘብ ተኮ አይደለም ገንዘብ፣ አሁን ላይ እኮ ፀባይ የሚባል ነገር አለው ወንዶች የራሳቸውን እንደዚህ የማያንተው እንደዚህ እያዩ በቃ እኮ መግባባት ነው ያውቃል። መግባባት በቃ መነጋገር ማለት ትልቅ ነገር መሆኑን ነው የምነግራቸው። መነጋገር የሌለበት ነገር መነጋገር የሌለበት፣ እውነቴን ነው። በተለይ በተለይ የህይወት አጋራችሁ አባ ኳስኳሴ ከሆነባችሁ የበላችሁትን ብበሉ ምንም አይጠጋችሁ። መጀመሪያ አብሮም አብሯችሁ ምን ተናገረኝ ምን አለኝ ይሆን እያለ እየተሳቀቀ የምንኖረው ኑሮ ኑሮ እንዳይመስላችሁ፣ ኑሮ እንዳይመስላችሁ ነው የምላችሁ። ህይወታችን ራሱ ህይወታችን ራሱ ነው የምታስጠላው። እውነቴን ነው የምነግራቸው። ስለዚህ ወንዶች ባካችሁ፣ ሪስፐክት ሪስፐክታንት ሪስፐክት ሪስፐክትድ ሆኑ ባካችሁ፣ አታቃጥሉ ሴቶችን ማለት ነው። አሁን ይሄ ዘቢ ባጊር ማባል አስቡት። ተኝ ተኝ በቃ አንቺ ስራ ሰሪ እኔ ቤት ተቀምጫለች። ተኝ እስቲ አሁን፣ ደስ የሚል ይሄ ባል ወይስ እናት ነው? እህ ይሄን ነገር ሚዲያ ላይ አታውጭም ሚዲያ ላይ ወጣ ነገር አይበረክትም እናቴ ትፍትፍ ነው ያልኩልሽ ይሄማ ሠራተኛሽን ባልሽን ሠራተኛሽንም ነው እንጂ ያገኝሽው እናቴ ሪስፔክት የሚያደርግሽንም እንደገና ደግሞ ምንድን ነው ኧረ ተይኝ እንግሊዝኛውን ጨርሼ አንቺ አውሪው ያቆይላቸው ደስ ያለኝ እውነት ወንዶች እንደዚህ ተማሩ እስኪ የእውነት ሚስቱን የሚንከባከብ ወንድ ሚስቱን እንደዚህ የሚረዳ ወንድ ማለት ነው። ወላሂ ሚስቱን የሚረዳ ወንድና የሚንከባከቡ ወንድ ማለት ነው። በሚዲያ እንደዚህ በፎቶ በምናምን ሳይሆን የሚረዳ ወንድ በቃ ሚስቱን የሚያከብር በቃ ማለት ቢያዝ ሐሳቧን የሚያስጨርስ እኛኮ፣ ሐሳባችን መጨረስ እኮ አልቻልንም። አውርተን እስተን እስተ ምንጨርስ እኮ እኔ እንጃ። ጥለውንም እየሄዱ ነው። እኔማ ማ አውርቻ አውርቼ ቀጥ ስል አይኖር። አይ ምን ችግር አለ፣ ትንሽ ትንሽ ማደማመጥ ቢኖር ማለት ነው ወይ እና ወንዶች ሴቶችን ተንከባከቡ እውነት እኛ ሴቶች ደግሞ እኮ ልባችን ስስ ነው ትልቅ ነገር እኮ አንፈልግም ትልቅ ነገር እንደዚህ ውድ ነገር ትልቅ ነገር የሆነ በቃ እንደዚህ አይነት ነገር አንፈልግም እኛ ትንሽቱ ነገር ታስደስተናለች ትንሽቱ ነገር ልባችን ትሰብረናለች ለምን ይሄ እንትን ነው የሆነ በቃ በትንሽ ትንሽ እየነገር አሁን ትንሽ እየ እርግጠኛ ትንሽ እያበባ ይዞ ቢመጣ በጣም ደስ ነው የሚለን ግን ለምንድን ነው እንደዚህ የማይሆኑት ለምንድን ነው እኛ ኮ ፊልም ላይ ብቻ ነው ፍቅርን ያየ ነው እንጂ ባካል አላየንም። ለማንኛውም ይመቻችሁ። ያላገባችሁ የሚንከባከባችሁንም፣ የሚያከብራችሁን ወንድ አግቡ። እውነቴን ነው። እናንተ የወደዳችሁትን ሳይሆን እሱን የሚወዳችሁን አግቡ። በቃ ይሄ ነው መልዕክቴ። ሰላማችሁ ይብዛ። ሰላም አለይኩም ረህመቱላሂ ወበረካቱ። እኔ እኮ ግርም ነው የሚለኝ ግን የሚለይ ነገር አለ። ምን እንዲህ እናትሩኝ መሆነው ነው? የኢትዮጵያ ወንዶች፣ አበሻ ወንዶች አፈቅርሻለሁ ብለው ግንባራቸውን ሴቶቹን የማይሰሙት መሆነው ነው? ቆይ እኮ ይሽግረይ ነገር ምንድን ነው ችግራቸው? ለምን ፍቅራቸውን አይገልጹም? የኢትዮጵያ ወንዶች እኮ ልንገራችሁ፣ እኛ ደግሞ አየን አየን፣ ክፉ ማየት አለ እንዲህ ብለን አየን እና እነሱ የሌሎቹ ሰላም አለይኩም ብለው ግንባራቸውን ስመው ወይም ደግሞ ሀቢብቲ ብለው ግንባራቸውን ስመው ሲገቡ ሲወጡ አየንላችሁና፣ እህዴን እንደዛ ብንፈልግ እናትየዋ ምን ትጃጃልሽ ሆነ፣ ምን አስበሽ ነው? እኔ ለማንኛውም ማለት ነው እረ ወዲያ